አብርሸ በተደጋጋሚ ያው ሩታዬን እያገኛት ነበረ። ያን ያላደረከውን ዛሬ አበባ ይዞ ሄዶ ቤተሰብ ቤት ድረስ ሄዶ የቤተሰብን ቤት መበጥበጥ ማለት ምን ማለት ነው? ሩታን እስከ ዛሬ በተደጋጋሚ ስታገኛት አልነበረ እንዴ? ዛሬ ቤተሰብ ቤት ሄደ ከቤተሰብ ቤት መበጥበጥ ማለት አብርሸ ልክ አልሰራም። የእውነት አብርሸ አሁንም ቢሆን እኮ ሩታን ይቅርታ መጠይቀው እኮ እየተናገር ከአንደበት እየወጣ ነው። ተጸጽተበት ለራስ ጊዜ ወስደ እውነት ነው ልጅ አስቀይሜያታለሁ ትልቅም በዛም አልማነሰም በደልኳትም አልበደልኳትም ሩታን ይቅርታ መጠየቅ አለብኝ ብለህ ከልብ ተጸጽተህ አይደለም እኮ ሩታን ይቅርታ እየጠየቅ ያለው አሁንም እየተናገርክ እኮ ነው። ኦዲየንስ ስለገፋፋትና ከቤተሰብ ግፊት ስላለብህ ብቻ ነው እንጂ ለራስህ ጊዜ ወስደ ሩታን የእውነት አስከፍቻታለሁ ች ልጅ የሆነ ነገር ብትበደል ነው እንደዚህ የሆነችው ብለህ ተጸጽተህ እኮ አይደለም አብርሽዬ፣ አሁንም ይቅርታ እየጠየቅካት ያለው ሲቀጥል ደግሞ እስከ ዛሬት ነበርክ ሩታን በተደጋጋሚ እያገኛት ነበረ። ለምንድን ነው ያኔ በርከክ ብለህ አበባን ይዘህ ዛሬ ዘቤት ቤት ድረስ ሄድከውን ይቅርታ ያላረከውን ነገር ዛሬ ለምንድን ነው ቤተሰብ ቤት ድረስ ውሰደኝ ብለህ አቤልንም አስጨንቀ አስቸግረ። ልጅ እኮ አቤል እኮ የሚናገረው ንግግር ትክክል እኮ ነው። የእነቴን ነው የምላችሁ ምክንያቱም ቤተሰብ ላይ የፈጠረው ነገር አብርሽን በሆነ ነገር ስለውታል። ልክ እኮ የሆነ ነገር እንዳይፈጠር ፈርቷል። የልጅ ምክንያቱም ቤተሰብ ስለሆነ ማንም ሰው የልጆቹን ጉዳት እኮ አይፈልግም። ልጁ እንድትጎዳበት አይፈልግም፣ አይደለም ዛሬ አብርሽ በጣም አጥፍታል። ለእውነት ለቤተሰብም እኮ ንቀት ነው ይሄ እኮ ንቀት ነው ከንቀት አይተናነስም እኮ እንዴ እስከ ዛሬ አብራችሁ ስትገናኙ ጋሽዬ ሲገናኙ ሲቀጥል ደግሞ የእውነት ከልብ ተጸጽታ ይቅርታ መጠየቅ አለብኝ ሩታን አጥፍቻለሁ የነገር መፈታት አለበት ካልክ ደግሞ ለብቻህን ውጥጥ ብለህ ቤተሰብ ድረስ መሄድ የለብህም ቢያንስ ጋሽዬ አሉ አይደል እንዴ ጋሽዬን ነግረህ አብረህ ይዘህ ብትሄድ ይሄ ልጅም ወጥቶ እንደዚህ አይናደድም ንክ እኮ ነው ይሄ እኮ ንቀት እኮ ነው የእውነት ንቀት ነው። ቤተሰብም ንቀት ነው። ሲቀጥል እሷናት ያስደፈረችኝ፣ እሷናት እንደ ውሻ ከደጅ እንዲያባርሩኝ ያደረገችኝ። እነሱኮ፣ እሷ ምን አጠፋች? እነሱ እኮ በሚያዩት ልክ ነው። ሩታኮ ያንተን ክፋት ለቤተሰብ ተናግራ አይደለም፣ ክፋት አውረት አይደለም። ግን ይከታተላሉ። ህዝብ እኮ የሚዲያ ህዝብ ሆኗል እኮ የሚዲያ ሰው ሆኗል እኮ እነት የምሰሩትን። እንዴት በየቀኑ ስታለቅሲ እንዴት አይሰማቸውም ታዲያ? ጉዳቷ ስለሚያማቸው ነው። ይሄ ደግሞ ንቀትም ነው አብርሽዬ፣ ልክ አላረክም። የእውነት አንተ ልጅ ልክ እየሰራ አይደለም። ለራስ በጣም ጊዜ ያስፈልጋል። እየሰራው ያለው ነገር አብርሽ፣ ልክ ነው አይደለም ብለ ራስን በደንብ ጠይቅ። ሲቀጥል ደግሞ አብርሽዬ፣ በቃ ተዋት እስቲ በእናትህ እረፍት ትውሰድ። እንዴች ልጅ በስንቱ ትጨነቅ? እንዲያሁን እኮ ሌሎቹም ሞቶ ከአንተ ጋር ሌላ ግብግብ እንዳይፈጠር እሷ በዛ ማል ተጨነቀች። ሄድ በቃ ተቀብያለሁ አበባን ብትለው ማልሄድም አለ። ልጁ አበባዋን ከእጁ ላይ ተቀብሎ ወረወረ ማለት ነው። ከግቢ ወጣው ልጅ የሩታ ወንድም ይሁን ያው ዘመድ ቤት እንዳለች ነው ያው እንግዲህ የተናገረችውና እዛ ድረስ ሄዱ። አብርሸ እንዲማረጉ ልክ አይደለም። አሁንም ሌላ ዙሪያ ጥምጥም ሌላ ችግር መጠምጠም ነው። እና ጋሽዬን ይዞ ሄዶ ትላልቅ ሰው ይዞ ሄዶ ነው። በክብር ነው እኮ ቤተሰብ የሚጠየቀው እንጂ እንደዚህ አበባ ይዞ ሄዶ ነይ ወደ ቤት ግቢ፣ ይቅርታዬን ተቀበይኝ፣ አስቀይሜሽ አለው ነይ ወደ ቤት እንሂድ። እንዴ እንዴት ነው የምታስበው አብርሽ ሩታንስሳና? እንዴ ዝም ብለን ጎተታ ይዛ የምትሄደው እንዲ እንዲያረተው በእናት ቢያንስ እንኳን ለራሷም ለበሆዷ ለያዘችውም ልጅ ሰላም ያስፈልጋታለች። ልጅ የእውነት እና ለራሷ ሰላም ትስጥበት። አብርሸ ከቻልክ ራስን አስተካክል። አብርሸዬ በጣም ይቀራል፣ እውነት በጣም በጣም ማለት ነው። እንዴ እንደዚህ ነው እንዲ ቅርታ የሚጠየቀው? አበባ ሰቶ ጎትቶ ነው ወደ ቤት እንሂድ፣ ቤተሰብ ቤት ድረስ ተካሄዱ። ይሄ ኮ ነውር ነው። ይሄ እውነት ባህላችንም አደለም ነውር ነው። አንድ ሴት ልጅ ወደ ቤተሰብ ከሄደ ሽማግሌ ተይዞ በክብር መጀመሪያ ሽማግሌዎች አናግረው ጠይቀው ከዛ በኋላ ከአንተ ጋር እርቅ ተፈጥሮ ነው ወደ ቤት መግባት ካለባት እንጂ አበባ ሰተን ይቅርታ በቃ ወደ ቤት ግቢ። እንዴት ነው የምታስበው? አብርሽ እውነት በቃች። ልጅ እኮ ልታብደውንም አልቀራትም። እንዴ እንደውም ልጁ ታጋሽ ነው። ሌላ ወንድም ቢሆን ሌላ ዘመድ ቢሆን እንዲለቃን እንዳይፈታም እና አብርሽዬ ለራስህ ጊዜ ሰተ ራስህን ብታዳምጥ ራስህ ላይ ብትሰራ፣ ይቅርታ መጠየቅ ካለብህ ደግሞ ቤተሰብ ስለገፋ ወይም ደግሞ ኦዲንስ ስለገፋ አይደለም። ኦዲንስ ላይም አትፍረዳውን። እናንተ እንዲያጻፈችላት እንዲያላችሁላት ትላለ። ኦዲንስ ምን አጠፋ? ሩታን ባያት ልክ እኮ ነው። አንተ በምትሆነው ልክ ነው ኦዲንሱ የሚጽፍልህ። ምን አጠፋ ኦዲንሱ? ሲቀጥል ከኦዲንስ ግፊት ስለመጣብህ ከቤተሰብ ግፊት ስለመጣብህ አይደለም ሩታን ይቅርታ የምጠይቀው ከልብ ስትጸጸት ይቅርታ ስጠይቃት ያኔ ወደ ቤት ትመለሳለች ደግሞ አንተ ብቻ አይደለም ይሄ ትዳር ነው ዕቃ ጨዋታ ነው እንዴ ከልብ አንተ ተጸጸተ በሽማግሌ ቤተሰብ ጋር ልጋ አጥፍቻለሁ ለአንዴና ለመጨረሻ ሩታዬ ይቅርታ ብለ መጀመሪያችንጅ ቤተሰብ ጋር ሄዶ ሽማግሌ አናግሮ ነገሮች ከተፈቱ በኋላ ነው እንጂ ወደ አንተ እንደው ፍጥጥ ብሎ እንደገና እንደ ጎረምሳ እንትን ሄዶ ነጊቢ ወደ ቤት ይቅርታ አበባ ይዞ ሄዶ እስከ ዛሬ ብቻዋን አትላትም ነበረ። እንደ ቤተሰብ ድረስ ነውር ነው አብርሸ፣ የሰራው ስራ የእውነት ነውር ነው ጋሽዬ። እራሱ የንቢያዩ በጣም ነው የሚናደዱት እግዚአብሔርን እና ልጁም እንደውም ትዕግስተኛ ነው። የእውነት ልክ አይደለም እና ለሩታ ጊዜ